ከዚህ በኋላ ቶማስ ፓርቴ የአርሰናል ሆኖ መጪውን የውድድር አመት አናየሁም ማለት ነው። ሌሎች አማራጭ የሚላቸውን ክለቦች ሊቀላቀል ወስኗል። በቶማስ ፓርቴ እና በአርሰናል መካከል የነበረው ድርድር ለምን ያለ ውጤት ተጠናቀቀ? አርሰናል ምን ይሆንልኝ አለ? ፓርቴስ ምን ፈለገ? የሚለውን እናነሳለን። ከዛ ጎን ለጎን ደግሞ ያለምንም ጥርጥር ማርቲን ዙቢሜንዲ አርሰናል ተጫዋች ይሆናል። ለዚህ ተጫዋች ዝውውር አርሰናል ለክለቡ መክፈል ያለበትን ክፍያ ይከፍላል። ተጫዋቹም የአርሰናል ሆኖ ከጁላይ አንድ ጀምሮ የዚህን ዝውውር መጠናቀቅ ወሬ ትሰማላችሁ ተብለን እሱን ቀን ነው እየጠበቅን ያለ ነው። ስለዚህ ዙቢሜንዲን አስፈርሞ ቶማስ ፓርቴን መሸኘት ለአርሰናል መሻሻል ወይስ ብለን ነው የምንጠይቀው። ይህንን ስናነሳ የቶማስ ፓርቴን ይህንን ስናነሳ የማርቲን ዙቢሜንዲን ጥንካሬ እናነጻጽራለን ማለት ነው። ይሄ ነጥብ ሲነሳ እንግዲህ የመጀመሪያው የቶማስ ፓርቴ እና የአርሰናል ሊለያዩ መወሰንን ምን አመጣው? ለምን አብሮ ለመቀጠል አልተስማሙም? የመጀመሪያው ማስታወስ ያለብን ነገር ይሄ ውሳኔ የአርሰናል የበላሃት ነው ወይስ አይደለም የሚለውን እንድናነሳ የሚያደርገን በአንድ በኩል ቶማስ ፓርቴይ የአለፈው የ2024 25 የውድድር አመት ለአርሰናል በጣም ወሳኝ ተደርገው ከሚቆጠሩ ተጫዋቾች መካከል አንዱ የነበረ መሆኑን መርሳት የለብን። ይህንን ለማስታወስ በአውሮፓ ቻምፒዮንስ ሊግ ባርሴ ማኖ ከፓሪሳን ጀርማ ጋር ጨዋታውን ሲያደርግ፣ አርሰናል የተሸነፍነው ፓርቴ ስለሌለ ነው። ፓርቴ ሲመለስ ፓሪስ ሳንጀርማን የምናሸንፍበትና እንደ ሪያል ማድሪድ እነሱን ጥለን ወደ ፍጻሜ የምናልፍበት ውጤት የእኛ ይሆናል ይባል ነበረ። የምናስታውሰው ነው። ይሄ ፓርቴይ የሚባለው ስም በመመካት ነበረ ሲጠራ የነበረው። የአውሮፓ ቻምፒዮንስ ሊግ የፓሪሳን ጀርማንና የአርሰናል ጨዋታ የተደረገው መች ነበረ የሚለውን ስናነሳ የውድድር ዓመት ኦልሞስት ሊያበቃ አካባቢ ነው የውድድር ዓመቱ ሊያበቃ አካባቢ በአንድ ወሳኝ፣ እጅግ በጣም ጠቃሚ በሆነ ጨዋታ ላይ ውጤት ለማምጣት ያስፈልገኛል የሚባል ተጫዋች ነበረ ፓርቴ ማለት ነው። ይህንን ልንክድ አንችልም። የፓርቴ ሁለተኛ ቢጫ ካርድ አይቶ በሪያል ማድሪዱ ጨዋታ ላይ ለማይገባ ጥፋት ተዳርጎው ጨዋታው ያልፈዋል መባል ያበሸቀውም በጣም ብዙ ነው። ማጉደሉ ስለሚያጎድል ማለት ስለዚህ በዚህ መጠን ሲጎድል የሚያጎድልን ተጫዋች ማቆየቱ አይሻልም ነበር ወይ አቴኒኮስት የሚል ጥያቄን ስለምናነሳ ከዚህ እንጀምር። ጥያቄውን አድርሰናል። ሁለተኛው ስለ ፓርቴ መነገር አለበት ብለን የምናስበው ሚካኤል አርቴታ ከሌሎች ለዋንጫ ከሚፎካከራቸው ክለብ አሰልጣኞች እኔ እንደነሱ እድለኛ አይደለሁም የሚልባቸው ጉዳዮች መካከል አንደኛው በተቀያሪ ወንበር ላይ የሚቀመጡ ተጫዋቾች ተቀይራ ወደ ሜዳ ቢገቡ ጌም ቼንጀር የመሆን እድላቸው አነስተኛ ነው። አንድ ተጫዋች ቢጎዳ እሱን ተክቶ የሚገባው ሌላኛው ተጫዋች የተጎዳው ተጫዋች ከመውጣቱ በፊት የነበረውን ጠንካራ እንቅስቃሴ ስለማስቀጠሉ እርግጠኛ መሆን ይከብዳል ነው። ስለዚህ ቶማስ ፓርቴይን ማስቀጠል ማለት በአንድ በኩል የምንፈልገውን ጠንካራ የልጁን አጨዋወት እየተጠቀምንበት መቀጠል ማለት ነው። በሌላ በኩል ደግሞ ቢያንስ ተቀያሪ ወንበራችን ላይ ልብ የሚሞላ ሰው ማኖር ማለት ነው። የዚህን ጊዜ ከአርነስሎት አነስኩ የዚህን ጊዜ ከጋርዲዮላ ቡድንና ስብስብ ጋራ የኔ እኮ አይነጻጸረ ምናምን ማትይበትን እድል እያሰፋሽ እያሰፋሽ ትሄጃለሽ ማለት ነው። ይህንን እድል ነው አርሰናል ሳይጠቀምበት የቀረው። በእኔ እምነት በእኔ እምነት የቶማስ ፓርቴ ከአርሰናል ጋር መቆየት አርሰናልን እጅጉን እጅጉን ይጠቅማል። ሶስተኛ ምክንያቴ ቶማስ ፓርቴ አሴ ዲፌንሲቭ ሚድፊልደር ብቻ የምናስበው ከሆነ ስህተት ቨርሳታይል ነው ፉልባክ ላይ ብታረጊው ሚድፊልደር ብታረጊው እንደዚሁም ደግሞ ሌሎች ቦታዎችም ላይ ብታስገቢው የተለያዩ ሚናዎችን እየሰጠሽው ወጥ የሆነ ጥሩ እንቅስቃሴ ሊሰጡሽ ከሚችሉ ተጫዋቾች መካከል ከና መለሸጋነቱ የቶማስ ፓርቴ ተመራጭነትን ከፍ ያደርገዋል። ነው እንግዲህ ተጫዋቹን በአርሰናል ማቆየት አልተቻለም። ድርድሩ ተቋርጧል። ያለ ስምምነት ነው የተቋረጠው። ስለዚህ የዚህ ወር መጨረሻ ላይ ቶማስ ፓርቴ እና አርሰናል ይለያያሉ። ምክንያቱም ያላቸው ውል እስከ ሰኔ 30 2025 ድረስ ብቻ አንዳቸውን የሌላቸው አድርጎ የሚያቆይ ስለነበረ ነው። ውል ለማራዘም የሚደረግ የነበረው ድርድር ያለ ስምምነት አብቅተዋል ስንል አርሰናል የሚለው ያለህን ደሞዝ ይዘህ ቀጥልህ ነው ጨምራት በለኝ ነው ያለኝ። ደሞዝ ሁለት መቶ ሺህ ፓውንድ ነው። ሁለት መቶ ሺህ ፓውንዱን እየከፈልኩህ የኔ ሆነህ ቀጥል ይላል አርሰናል። የቶማስ ፓርቴ ካምፕ ደግሞ የሚለው ምንድን ነው? ኖ ሊጨመርልን ይገባል። ለምንድን ነው እነ ቶማስ ፓርቴ ሊጨመርልን ይገባል የሚሉት? አንድ ጥሩ አገልግሎት ስለሚሰጡ ነው። ሁለት ፍሪ ኤጀንት እንደሆኑ ያውቁታል አሁን ለአርሰናል የሚከፈል ምንም አይነት የዝውውር ክፍያ ሳይኖር የፈለጉትን ክለብ በአውሮፓም ይሁን በሌሎች ቦታዎች ላይ መቀላቀል ይችላሉ። እንደዚህ ያለ ፍሪ ኤጀንትነት ሲኖር ወይም ዝውውርሽ የዝውውር ሂሳብ የማያስከፍል ሲሆን የግለሰብ ተጫዋቹ ጥቅማጠቅም ከፍ ይላል። ወይም ግለሰብ ተጫዋቾች ከፍ ያለ ጥቅም ይጠይቃሉ ይፈጸምላቸዋልም። ይህንን አድቫንቴጅ ከአርሰናል ጋር ለመቆየት ብሎ አሽቀንጥሮ ሊጥለው አይችልም ምናልባት ለቶማስ ፓርቴ ከገንዘብ አንጻር ያሰላነው እንደሆነ ከፍተኛ ጥቅም የሚያገኝበትን የሁለትም ይሁን የሶስት ዓመት ስምምነት ሊያገኝ የሚችልበት ነው ሶ ዘይ ዲማንድ ዲማንድ አደረጉ ብሩን ከፍ አድርጉት አሉ ብንሄድ ይህንን እናገኛለን አሉ ብንሄድ እናንተ የምታገኙት የዝውውር ገንዘብ ስለሌለ ለእናንተ ባለመክፈላቸው ለእኛ ይጨምራሉ ስለዚህ ኢኮኖሚካሊ እኔን ሞር ቤኔፊሻል የሚያደርገኝ ነገር ላይ እንስማማል አርሰናል ነው አለ። በነገራችን ላይ እድሜው መጥፎ ሰላሳ አንድን ሰው የሁለት የሶስት ዓመት ኮንትራት ማግኘት ይችላል። እነዚህ የሁለት የሶስት ዓመት ኮንትራት ደግሞ የልጁን ተጠቃሚነት ከፍ ሊያደርገው ይችላል ነው የፍሪ ኤጀንት መሆን ኮንሰፕት ለሚገባው ሰው የፓርቴ ወኪሎች ከአርሰናል የጠየቁት የደሞዝ ይጨመርልን ጥያቄ የተገቢነቱን ይረዳዋል ብዬ አምናለሁ። ፓርቴ ፈላጊ የሌለው ደግሞ አይደለም። አንዱ ደግሞ ለፓርቴ ልብልብ የሚሰጠው እሱ ነው ወይም አርሰናል ከግምት ውስጥ ሊያስገባው ይገባ የነበረው ነገር ፓርቴ ፈላጊ ያጣ አይደለም። ትልልቅ የሚባሉ የአውሮፓ ክለቦችም ይፈልጉታል፣ ባርሴሎናን ጨምሮ አትሌቲኮ ማድሪድ ና ወደ እኔ ተመለስ ይላል። የሆዜ ሞሪኒዮ ፌነር ባቼ ና እኛ ጋር ይላሉ። ኤሲ ሚላን ማሲ ሚላኑ አሌግሪ ይህንን ልጅ ብታመጡልኝ እያሉ ነው። እንደነዚህ ያሉ ክለቦች እየፈለጉሽ ፍሪ ኤጀንትን ሆነሽ ደሞዜ ላይ ጭማሪ ይደረግልኝ ብለሽ ስትጠይቂ ያሰብሽውን የማግኘት እድልሽ ሰፊ ነውና አልተሳሳትሽ። በቃ አርሰናል ይቅሯል። ቶማስ ፓርቴን አርሰናል ይለያያሉ። አርሰናል ይቅር ሲል ዙቢ ሜንዲን ስላገኘ ስላገኘን። ማርቲን ዙቢ ሜንዲ ደግሞ አሴ ሆልዲንግ ሚድፊልደር በቃ የአርሰናል የረጅም ጊዜ እቅድ ፈጻሚ ይሆናል ማለት ነው። ሀያ ስድስት ዓመቱ ነው። ጎበዝ ነው። ይህንን ልጅ እየተጠቀሙ መቀጠል መርጠዋል። አሁን ነው የምናነሳው ስለ ፓርቴና አርሰናል መለያየት። ይህንን ያህል ካልን እውነት አርሰናል በፓርቴ ፋንታ እያገኘው ያለው ዙብሜንዲ የሚባለው ተጫዋች ለአርሰናል ጭማሪ ነው ወይንስ የሚለውን ነገር እናንሳ። አርሰናል የዚህ የማርቲን ዙብሜንዲን ዝውውር ያጠናቅቃል፣ ምንም ጥርጥር የለኝም እኔ በግሌ ይህንን ሲያጠናቀቅ ጠንካራ የመሃል ክፍል እንዲኖረው የሚፈለገው አርቴታ ያ ይሟላለታል ተብሎ ነው የሚጠበቀው። ምክንያቱም የመሃል ክፍሉ ላይ የሚኖሩ ተጫዋቾች ኦዲጋርድ፣ ዴክላን ራይስ እና ዙቢሜ እንዲሆናሉ፣ ይህንን ይወደዋል። ይሄ የአርቴታ የረጅም ጊዜ ህልም ነበረ፣ ጉጉቱ ነው እና ጉጉቱን መኖር ይጀምራል ከ2025/26 የውድድር ዓመት ጀምሮ ማርቲን ዙቢሜንዲ ዓለም ላይ አሉ ከሚባሉት ምርጥ ዲፌንሲቭ ሚድፊልደሮች መካከል አንዱ ነው። ብቸኛ ክለቡን ሪያል ሶሴዳድን ትቶ በ2025/26 የውድድር ዓመት ያርሰናል የሚያደርገውን ስምምነት ይፈጽማል። ይህንን እንያዝ። ይህንን ከያዝን በኋላ እንግዲህ ዙቢሜንዲ ከዴክላን ራይስ ከኦዲጋርድ ጋር በሚኖረው ወይም በሚፈጥረው ጥምረት የእነዚህ ተጫዋቾች ጥምረት አርሰናልን ያጠናክረዋል። የአርሰናልን የመሃል ክፍል ቱ ዘኔክስት ሌቭል ይወስደዋል። ሲቲ ቤት ያለ፣ ሊቨርፑል ቤት ያለ፣ አርሰናል ጋር ግን ጎድሏል የሚባለውን ስሪ ቤስት ሚድፊልደርስን የመጠቀምን እድል ይሰጠዋል። ይህን ነው ድሪም ሲያደርግ የቆየው። ግን ዙቢሜንዲ ማን ነው? ከቶማስ ፓርቴ አንጻር እንዴት ይታያል? ቶማስ ፓርቴን ሸኝቶ ዙቢሜንዲን ማስፈረም መሻሻል ወይስ? የሚለውን ጥያቄ ደግሞ ለመመለስ እንሞክር። በማሳያዎች እያነጻጸር ናቸው። ማርቲን ዙቢሜንዲ 236 ጨዋታዎችን ለሪያል ሶሴዳድ የተጫወተ። በነገራችን ላይ ለሪያል ሶሴዳድ ብቻ ነው የተጫወተው። በእነዚህ 236 ጨዋታዎች አስር ጎሎችን ያስቆጠረ ነው። በነገራችን ላይ የአርሰናል ደጋፊዎች ከማርቲን ዙቢሜንዲ የምትጠብቁት አገልግሎት ጎል አይሁን፣ ምክንያቱም እሱ ፕራይመርሊ ዲፌንሲቭ ሚድፊልደር ስለሆነ የጎል ቁጥሩ ከፍ እንዲል መጠበቅ የለባቸውም። በዚህ በ2024 25 የውድድር ዓመት ሪያል ሶሴዳድ በአብዛኛው ተግባራዊ ሲያደርግ የነበረው አራት አንድ አራት አንድ የጨዋታ ስልትን ነው። በዚህ አራት አንድ አራት አንድ የጨዋታ ስልት ላይ ዙቢሜንዲ የፓይቮት ሮልን ሲሰጠው በሚገርም ሁኔታ ተወጥቶታል። እንደውም በ24/25 የውድድር ዓመት ይላሉ በስፔን ላሊጋ ላይ ምርጥ ከሚባሉ አምስት ሴንትራል ሚድፊልደሮች በሰክሰስፉል ፓስ ሰክሰስፉል ሎንግ ፓስ ዝም ብሎ አጭሯን ብትሆን ማለት ነው፣ ሰክሰስፉል ፓስ ይል በጥቅል ኳስ በማቀበል ሁለተኛው ደግሞ የረጅም በረጅም ርቀት ኳስ ማቀበል እና በረጅሙ ኳስ የማቀበል ጥረት ውጤታማነት፣ ፕሮግሬሲቭ ፓስ፣ ኳስ መንካት፣ ታክል ማድረግ፣ የተቃራኒ ቡድን የተጫዋቾችን የኳስ ቅብብል ኢንተርሴፕት ማድረግ ወይም ማቋረጥ የአየር ላይ ድዌሎችን ማሸነፍ የአየር ላይ ኳሶችን እና ብዙ ሜዳ ማካለል በሚሉ አሁን በጠቀስኳቸው መስፈርቶች በሙሉ በላሊጋው ላይ አምስት ምርጥ ሚድፊልደሮችን ጥሩ ሲባል ዙቢሜንዲ ልታስቀሪዋት እዛ ውስጥ ነው ይላል። ቁጥር ነው። 2024 25 ላይ ኳስ ያቀብል ስታዩት፣ ዙቢሜንዲ እንዴት ነው የሚያቀብለው ምናምን የሚል ስሜት ሊፈጥር ይችላል ይላሉ። ዊሊያም ባላንጌ ሲምፕል ነው የሚመስለው አለፓሱ። ነገር ግን ጄኔራሊ በአጠቃላይ ግን ስንመለከተው የሚገርም የሚገርም እርግጠኝነት በውስጡ ስላለ ነው ኳሶችን እንዲህ ባለ መንገድ በቀላሉ ለቡድን ጓደኞቹ የሚሰጠው በአብዛኛውም የሚሳካለት ይላል። ኳስ ዙቢሜንዲ እንዲህ እግር ስር ከሆነች የመበላሸት እድሏ አነስተኛ ነው። ቶሎ ቶሎ ሲበላሽበት አታዩ፣ ይሄ ደግሞ ምናምን አትሉ። የአርሰናል ደጋፊዎች ይህንን ዋስትና ያገቡላቸዋል። የስፔን ላሊጋ ተመልካቾች ነው፣ በጣም በጥቂቱ ነው ኳስ የሚበላሽበት። ወይም ኳስ በማበላሸት ወይም ኳስ ሲበላሽበት ምናምን የሚታወቅ የለም እና የክለብሽን ፍሉዲቲ በደንብ አድርጎ ይጨምረዋል፣ የቲም ኮንፊደንስን ከፍ ያደርጋል። ይሄ አቅም ይሄ ጉብዝና አለው። አንድ ጊዜ የሆነውን ነገር ልንገርሽ በአውሮፓ ዋንጫ ላይ እንግሊዝ እና ስፔን ሲጫወቱ፣ ወሳኝ ጨዋታ ነው። የአውሮፓ ዋንጫ ነው። የስፔን ብሔራዊ ቡድን ዲፌንሲቭ ሚድፊልደር ሆልዲንግ ሚድፊልደር ላይ የሚጫወተው ሮድሪ ነው። ሮድሪ ተጎዳ። ሮድሪ ሲጎዳ የእንግሊዝ ብሔራዊ ቡድን ቴክኒካል ኤሪያ ላይ የተቀመጡ የኮቺንግ ስታፎች እና የእንግሊዝንና የስፔንን ጨዋታ የሚያዩ የእንግሊዝ ብሔራዊ ቡድን ደጋፊዎች ሰለብሬት አደረጉ። አሁን ስፔን ምንም አታመጣም አሉ። የት አባቷን እስና አሉ። ዋናው ሮድሪ ነው እና እሱ ተጎድቷል። እሱ ጨዋታው መቀጠል አይጀምርም፣ አይመለስም። ስለዚህ እሱ በሌለበት ነገሩ ቀላል ነው የሚል ስሜት ተፈጠረ፣ ይላል ስቴዲየም ውስጥ የነበረ ሰው። የስቴዲየም አናውንሰሩ በጉዳት ምክንያት ሮድሪ ወጥቷል፣ እሱን ተክቶ ዙቢሜንዲ ይገባላል። ኖ ኖዋን ማንም ሪኮግናይዝ አያደርገውም። ከበደ እንጂ ቀለለ ወይ? ሆነ ግን ነገሩ ዋት አሉ እንግሊዞች፣ ማመን አቃታቸው። የእውነቴን ነው የምነግርሽ፣ የተጻፈውን ነው የምነግርሽ። ከሄነሪ ጋር ቁጭ ብለን ስናወራ አንዱ የምናነሳ የነበረው ነገር ይሄ ነው ብለው ነው የሚጽፉት። ዊሊያም ባላንጌ አወራና አለ እድለቢ ስለሆነ ሮድሪ የሚባል ከሱ ላቅ ያለ አቅም ያለው ተጫዋች ስላለበት ነው እንጂ የትኛውም ብሔራዊ ቡድን የትኛውም ክለብ በዚህ ቦታ ላይ አንድ ተጫዋችን ብቻ ስለሚጠቀም ነው እንጂ ዙቢሜንዲ የምታስቀምጭው አይነት ተጫዋች አይደለም። ነው ወይ አይደለም። ከዛ ሮድሪ በሲቲ ቤት ደግሞ አልተጎዳም። ለዛ ኮ ነው ለስፔን አሁን ዙቢሜንዲ ሲጫወት ምናምን ምናየው ከፖርቹጋል ጋራ ነው ጎል ሲያገባ ላየ ነው። በቃ እንደዛ እንደዛ አይነት ልጅ ነው። ጎበዝ ነው፣ ጎበዝ ነው በጣም ግን 2024-25 የውድድር ዓመት ላይ ዙቢሜንዲ ለሪያል ሶሲዳድ ቶማስ ፓርቴ ለአርሰናል በዘጠና ዘጠና ደቂቃ ላይ ቀጥሎ በምዘረዝራቸው መስፈርቶች ባደረጉት አስተዋጽኦ በእያንዳንዱ መስፈሪያ በነበራቸው ጉብዝና ማን ይሻላል የሚለውን ነገር ስናይ፣ ለምሳሌ ኳስ በስኬት ማቀበል ፓርቴ ይበልጣል። ፓሲንግ አኪሬሲ ፓርቴ ይበልጣል። ሰክሰስፉል ፓስ ወደ ፋይናል ሰርድ፣ ወደ ተቃራኒ ቡድን የግብ ክልል አካባቢ ማለት ነው። ኳስን በትክክል ወደዛ ማቀበል ፓርቴ ይበልጣል። ብዙ ኳስ መንካት ፓርቴ ይበልጣል። ወደ ማጥቃት የሚያሸጋግሩ ኳሶችን መያዝ መጠቀም፣ ወደዛ ፕሮግሬሲቭ የሆነ ነገር ማድረግ ፓርቴ ይበልጣል። ፖሴሽን፣ የኳስ ቁጥጥርን ማሸነፍ የተቃራኒ ቡድንም ተጫዋች ኳሷን ለመያዝ እነዚህም ኳሷን ለመያዝ በሚያደርጉት ጥረት እና በዛ ባላቸው ስኬት ፓርቴ ይበልጣል። ታክል ኳስ ለመንጠቅ በሚደረግ ጥረት ውስጥ ተጫዋቾች የሚያደርጉት ጥረት ነው፣ ፓርቴ ይበልጣል። ዱዌልስ፣ አንድ ለአንድ ከተቃራኒ ቡድን ተጫዋቾች ጋር ሲገናኙ በሚወስዱት ብልጫ ፓርቴ ይበልጣል። ድሪብል ኮምፕሊትድ የሆነ ድሪብል ፓርቴ ይበልጣል። ለዚህ ነው ጥያቄው ነው የምናነሳው። ለረጅም ጊዜ ዙቢሜንዲን እመርጣለሁ፣ ፓርቴን መሸኘትን ግን እኔ አላምንበትም። አዎ እኔም ሪስክ አለው ነው የምለው። አሁን እነዚህ ነገሮች በሙሉ ያው በመለኪያዎች የታዩ ናቸው። ቶማስ ፓርቴ ከዙቢሜንዲ የሚሻልባቸው ነገሮች እንደሆኑ በደንብ አድርጎ ያስረዳል። ግን ሌላው ይሄ የመሻሉ ነገር እንዳለ ሆኖ፣ ሌላው ዙቢሜንዲ በአዲስ መልክ ነው ወደ እንግሊዝ ፕሪምየር ሊግ የሚመጣው። ከዚህም በፊት ስናነሳው ነበር፣ ምን እንደሚያጋጥመው ሁኔታውን ለመላመድ ምን ያክል ጊዜ እንደሚወስድበት የምናውቀው ነገር የለም እና በዛ ሁኔታ ውስጥ ሆኖ ቶማስ ፓርቴን ማጣት እኔ ለአርሰናል ነገሩን እንዴት እንደተገነዘቡት እንዴት እንዳሰቡት ራሱ ትንሽ ግራ የሚያጋባ ይመስለኛል። አንደኛ እሱ ነው። ከዛ በተጨማሪም ደግሞ ቶማስ ፓርቴ ባለፈው የውድድር አመት በጣም እኮ ወሳኝ ተጫዋች ነው ለአርሰናል። ቅድም እንዳነሳኸው እንደውም ቁጥሮችን ስናይ ብዙ ጨዋታዎችን ካደረጉት ተጫዋቾች መካከል ሁለተኛ ደረጃ ላይ ነው። አንደኛ ዴቪድ ራያ ነው፣ ሀምሳ አምስት ጨዋታ በውድድር አመቱ አድርጓል። ሁለተኛ ደክላን ራይስና ቶማስ ፓርቴ ናቸው፣ ሀምሳ ሁለት ጨዋታዎችን አድርገዋል። ብዙ ቁጥር ነው። በቃ እንደ ሁለቱ ብዙ ጨዋታዎች ላይ ተሰልፎ አገልግሎት የሰጠ የለም ማለት ነው። በስለዚህ ከአውት ፊልድ ፕሌየር አንደኛ ነው ማለት ነው። አዎ በቃ እንደዛ። በረኛ ስለሆነ ያኛው በረኛ ስለሆነ ሁለቱ እኩል ቁጥር ነው ያላቸው፣ ደክላይን ራይስና ቶማስ ፓርቴ። አንደኛ እሱ ነው። ሌላ ግን በጨዋታው ላይ ተጽዕኖ የመፍጠር ሁኔታውም ደግሞ ቶማስ ፓርቴ በደንብ አድርገን ያየነው ነው። ቅድም ያነሳው የአውሮፓ ሻምፒየንስ ሊግ ጨዋታ ላይ የተፈጠረው ነገር ቶማስ ፓርቴ ምን ማድረግ እንደሚችል በደንብ ስለተገነዘበን የተሰጠ አስተያየት ነው። እነዚህ ሁሉ ነገሮች እያሉ እንደገና ደግሞ አርሰናል ማድረግ ያለበት ተብሎ የሚገለጸው ትልቁ ነገር እያፈረሱ መገንባት አይደለም፣ አደለ ያሉት ነገሮች ላይ ማጠናከር ነው። ዙቢሜንዲ መምጣቱን ማንም ሰው አይቃወምም። በጣም ትልቅ አገልግሎት የሚሰጥ ተጫዋች ነው። ጎበዝ ተጫዋች ነው። ግን ደግሞ ቶማስ ፓርቴም ለአርሰናል በዛው ልክ ያስፈልጋል። ምክንያቱም በቃ ዝግጁ መሆኑ ማለት በተቀያሪ ወንበር ላይ በሚቀመጡ ተጫዋቾችም ሜዳ ውስጥ በሚገቡ ተጫዋቾችም መካከል ያለው ልዩነት በጣም ጠባብ ሲሆን ነው ተብሎ ነው የሚገለጸው በተደጋጋሚ። እንደገና ቶማስ ፓርቴን ደግሞ በብዙ ቦታዎች ላይ አሰልፎት አገልግሎት ሰጥቶ የሰጠው አገልግሎትም ደግሞ ውጤታማ ሆኖ ነው የተመለከት ነው ባለፈው የውድድር ዓመት። ስለዚህ ቶማስ ፓርቴን ማጣት ለአርቴታም እኔም የሚጎዳ ነው የሚመስለኝ ለአርሰናልም የሚጎዳ ነው የሚመስለኝ። እንግዲህ እነሱ ደግሞ ነገሩን የተመለከቱበት መንገድ ቅድም እንዳየ ነው ከደሞዝ ጋራ በተያያዘ ሊሆን ይችላል። እንደዛ ነው ተብሎ ነው የተገለጸው። ግን አርሰናል የሚጎዳበት አጋጣሚ ሊኖር ይችላል የሚል ጥርጣሬ አለኝ። ሪስክ አለው ነው እምለው። አሁን እኔ ትክክለኛ ውሳኔ ነው ብዬ አላምንም። ቢያንስ በቶሎ ሊጉን ለማሸነፍ በቶሎ የሆነን ዋንጫ ለማሸነፍ ለሚፈልግ እንደ አርሰናል ላለ ክለብ የአሁን ወቅታዊ የአገልግሎት አሰጣጡ በጣም አስተማማኝ ነው የሚባለውን ቶማስ ፓርቴን ከመሸኘት ይልቅ ማቆየት ነበር የሚሻለው። ግን አርሰናል ባለህ ደሞዝ ቀጥል አለ። ቶማስ ፓርቴ ኖ ከዛ የበለጠ ማግኘት እችላለሁ ይገባኛልም ብሎ አለ። አልተስማሙም። ተለያይተዋል። ዙቢሜንዲ ኢዝ ኖት ባድ ሳይኒንግ። በጭራሽ በጭራሽ በጭራሽ አደለም። በእርግጠኝነት ይህንን መናገር እችላለሁ። በእርግጠኝነት በእርግጠኝነት ግን ኤኒቲንግ ካን ሀፕን የሚለውን ለአርሰናል እንደማስረዳት ሞኝነት የለም። ምክንያቱም ምን ሀፕን እንደሚያደርግ በ2425 አይተናል። ተጠራርገው ነው የተጎዱት፣ ተጠራርገው ገብቶሻል። ተጠራርገው ነው የተጎዱት ሲባል ሳካ፣ ሲባል ኦዲጋርድ፣ ኦዲጋርድ ሲባል ማርቲኔሊ፣ ማርቲኔሊ ሲባል ሀቨርት፣ ሀቨርት ሲባል እንደዚህ መደዳውን ነው ጥርግርግ ብሎ የጠፉት። ስለዚህ አሁን ለዛም ጭምር ዝግጅት ይፈልጋል። ያንንም ጭምር በዝግጅት መዝጋትና መድፈን ይፈልጋል። ቶማስ ፓርቴ የሚፈልገውን ኢኮኖሚካል ቤኔፊት ወይም የገንዘብ ተጠቃሚነት አያጣም። ሂ ካን ቢ ኤኒዌር መኝኝ አያጣም። አርሰናል ግን የቶማስ ፓርቴን አይነት ቡድኑን ሞር ስትሮንግ የሚያደርግለትን ተጫዋች ከዚህ በኋላ አያገኝም። ቢያገኝም የዝውውር ከፍሎ ነው ወይ ፍሪ ኤጀንት እንደ ቶማስ ፓርቲ አይነት ተጫዋች ካላገኘ በስተቀር ኤኒ ፍሪ ኤጀንት ደግሞ ደሞዙ ውድ ነው። እና ለዚህ ነው ጥያቄ አነሳ ነው፣ ለዚህ ነው የእናንተን ስሜት ብናውቅ የምንለው። በእርግጥ ዙቢሜንዲ እናስፈርሞ ቶማስ ፓርቴን ማጣት አርሰናልን ያሻሽለዋል ወይስ የሚለውን እየመለሳችሁ ቆዩ እንላለን። በያላችሁበት አሁንም እጅግ የአማረ ቀን እንድታሳልፉ እንመኛለን። ኢትዮጵያ ለዘለዓለም ትኖር።